ከኢትዮጵያ ወደ አረብ ሀገር የምትመጡ እህቶቼ እባካችሁ እባካችሁ፣ እራሳችሁን ጠብቁ፣ ጥንቃቄ አድርጉ። ለምሰሩት ስራ ሁሉ ጥንቃቄ አድርጉ። ይህን ቪዲዮ የምታው ሁላችሁም ሸር እያደረጋችሁ ለብዙ አረባት ሀገር ለሚመጡ እህቶቼ እንዲሁም ቋንቋን ለማይችሉ ይህ ቪዲዮ ተደራሽ እንዲሆንላቸው ሸር እያደረጋችሁ ለብዙ እህቶቼ ተደራሽ አድርጉልኝ ማለት ነው። ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር መስገን፣ እኔ በጣም ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ይብዛልኝ። ዛሬ በጣም ለሁላችሁም ይጠቅማል ብዬ ስላሰብኩኝ ይህን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻ ድረስ በማዳመጥ ለብዙ አረባት ሀገር ላሉ በተለይ በተለይ ደግሞ ለአዳዲሶች ነባሮች ያለውን የአረባት ሀገር ስራ ሁሉን ነገር ስለምናቅ ስለምንረዳ ልናቅ እንችላለን። ግን በተለይ አዳዲሶች በኮንትራትም እንዲሁም በባህር በተለያዩ በህግ ወጥ መንገዶች ወደ አረባት ሀገር ልትመጡ ትችላላችሁ። እና እንግዲህ ወደ አረባት ሀገር አብዛኛዎቻችን አረባት ሀገር ስንመጣ በቤት ውስጥ ስራ ውስጥ ነው የምንታወቀው። እና ከዛም አልፎ ደግሞ ብዙዎች እህቶች ደግሞ ከቤት ውስጥ ስራ ውጪ ሌላም ስራ የሚያሰሩን ሊኖሩ ይችላሉ። ግን ከዚህ ነገር ለራሳችን ጤንነት እና ቦታ መስጠት አለብን። ማንኛውንም የአረባት ሀገር ስራ የመስረት የመስራት ግዴታ የለብንም እና እንግዲህ ይቺ በመግቢያ ላይ እንዳያቸዋት አንድ እህታችን ከቤት ውስጥ ስራ ውጭ ላይ ትሰራለች። እዚህ ያለችበት አረባት ሀገር ያለችባቸው ሰዎች ፍየሎች የተለያዩ እንስሳዎችን ያረባሉ። ለእንስሳዎቹ ቀለብ የተለያዩ ነገሮች ሊኖሩ ይችላሉ። እንግዲህ የአረቧ ልጅ ያልቻለውን ይቺ የእኛ ኢትዮጵያዊ አበሻዋ እየጎተተች እየተሸከመች የተለያዩ ነገሮችን በምሰራ ሴትዮዋ እየቀረጸቻት ነው፣ እና የራሷ በቲክቶክ እየለቀቀቻት ነው ማለት ነው። እና ምልላችሁ ነው፣ በተለይ አዳዲሶች የምትመጡ ለምሰሯቸው ስራ ጥንቃቄ ማድረግ አለባችሁ። ምናክል ጎበዞች እንደሆናችሁ፣ ምናክል ጉልበት እንዳላችሁ ለአረቦች ማሳየት የለባችሁም። ምን ያክል ጉልበት የፈለጋችሁትን እንደፈለገ ማንሳት የለባችሁም። ምክንያቱም ነገ ጧት የራሳችሁ ህይወት ያስፈልጋችኋል። እኛ ሴቶች ደግሞ ቶሎ ደም ሊፈሰን ይችላል። እኔ በዚሁ አጋጣሚ የሆነ ሰዓት አንድ ጓደኛ የነበረች እና የምሰራባቸው ሰዎች ለሰው ምን ያክል ምንም አይነት ሀሳብ የላቸውም። እና ያች ልጅ ከቃስ ከማ ታሰራለች። ከቤት ውስጥ አልፋ ውጭ ላይ በጣም ታጸዳለች። ወንድ የማይሰራውን ያክል ነው እሷ የምትሰራ የነበረው እና የሆነ ሰዓት በጣም በማህፀኗ ደም ይፈሳታል። እና ያ ደም መፍሰስ ሲበዛ አኪም ቤት ሄደች ማለት ነው። አኪም ቤት ስትገባ እዚህ ማህፀኗ ጋር እየተነካለ ተብላ ምክንያቱም በጣም ሸክም እንትን ስትል በዛ የተነሳ ማለት ነው። እና እህቶቼ እኛ መቼም የመጣ ነው ለአረባት ሀገር ስራ ለስራና ለስራ ቢሆንም ግን ራሳችን ደግሞ እኛ የሰራ ነው ነገር ነገ ውጤታ መሆነን እፎይ ብለን እንድንቀመጥበት እና የራሳችን ህይወት እንድንኖር ነው እንጂ እዚህ በሽተኛ ሆነን የሰራ ነው ላኪን ቤት እንድንጨርሰው አይደለም ከሐኪም ቤትም አልፈን ህይወታችን አደጋ ላይ እንዲወርቅ አይደለም። እና አረባት ሀገር መጥታችሁ ከቤት ውስጥ አልፋችሁ ውጭ ላይ ከብት ፍየል የሚያረቡ አረቦች የዛ ኃላፊነት የእነኛን የመንከባከብ ኃላፊነት የለባችሁም። ቤት ውስጥ ጽዳት፣ ምግብ፣ ስራ ብቻ ነው የእናንተ ስራ። የቤት ውስጥ ስራ ብቻ እስከሆነ ድረስ በቃ ያን ብቻ ነው መስራት ያለባችሁ። ግን ችግሩም እንደሆነ ታውቃላችሁ። አሁን ይቺ አረቧ ይችን ልጅ ምን እያለቻት ነው? እምቢ የማለት ነገር አንድ ነገር የላትም ሁል ጊዜ እሽ ነው የምትለው እያለች ነው። አዎ ሁላችንም ስራችን እስከሆነ እሽ እንላለን። ቢሆንም ግን ለራሳችን በቃ ራሳችን እንትን ማለት አለብን። ለራሳችን ቦታ መስጠት አለብን። ጥንቃቄ ማድረግ አለብን። ነገ ጧት በሽተኛ፣ የወገብ በሽተኛ ልንሆን እንችላለን። ነገ ጧት ልጅ ልንወልድ እንችላለን። ልጅ ልንወልድ ስንል ብዙ አይነት በሽታዎች ሊያጋጥሙን ይችላሉ። ለመውለድ አስፈላጊ የሆነ ነገር ላይኖረን ይችላል። እና ያ ያ ነገሮች እንዲያጋጥሙን በምንሰራ ጊዜ የራሳችንን ጥንቃቄ መውሰድ አለብን። ለአረቦች ያላችሁን የኃይልነት ጉልበታችሁን ማሳየት የለባችሁም። ለምን ውጭ ላይ ለምን እሰራላታለሁ? አለ አልሰራም። ምክንያቱም እኔ የመጣሁትኝ ለቤት ውስጥ እና ለቤት ውስጥ ስራ ብቻ ነው ብለን መናገር ነው ያለብን እንጂ ማንም ያስገድደን ቤት ውስጥ ጽዳት ያ የነሱ የወንዶች ስራ ነው። በቃ እንሰሳዎችን የመንከባከብ የወንዶች ስራ ነው። የፈለገ ቢሆን እናንተ መስራት ግዴታ የለባችሁም። ከቤት ውስጥ ውጭ ማለት ነው። እና ብዙ ገጠር ላይ በተለይ አረቦች ገጠር ላይ እንትን እንስሳዎች ስለሚያረቡ በዛን ሰዓት እናንተን ይዘዋችሁ ከሄዳቸው ከሄደው እንድታንከባክቡ ያደርጓቸዋል። ይህን ነገር እንኳን የምታደርጉት ይመስለኛል እንደኔ በጣም የገጠር ልጆች ሆናችሁ፣ ምክንያቱም ከእንስሳዎች ጋር ስለኖርን በዛን ሰዓት የማንከባከቡ እንትን ሊኖረን ይችላል። ግን እንጎዳለን፣ ጋባችሁ ጉዳት ላይ ልንወርቅ እንችላለን። የእነሱ የአረቦቹ ፍንትኖች፣ ፍየሎች ለእኛ በሽታ ናቸው። ብዙ አሁን ሳውዲ ላይ ያሉ ወንድሞች ብዙ በሽታ ላይ እየወደቁ ነው። ምክንያቱም በእነሱ በእንትኖቹ በፍየሎቹ ጠቦት ሽታ በሽታ ላይ እየወደቁ ነው እና ለእናንተም ጥሩ ስላልሆነ ቤት ውስጥም ውጭ ላይም እንሰሶችን መንከባከብ የእናንተ ኃላፊነት ስለሌለባችሁ ቤት ውስጥ እና ቤት ውስጥ ብቻ ነው እና ጉልበታችሁን ሀይላችሁን ማሳየት የለባችሁም እኔ እንዴት ገልጨ ልንገራችሁ? እየምር ምንም ብታደርግላቸው ለአረቦች ነገ ጠዋት ወደ ሀገራችሁ ስትገቡ ይረሷችኋል። በቃ እነሱ በገንዘባችንና ገንዘባችን ነው ነው የሚሉት እና፣ እኔ አትስሩ፣ ጠንካራ ትሁኑ፣ ጎበዝ አትሁኑ ማለት ሳይሆን፣ ስሩ ግን ለራሳችሁ ጤንነት ቦታ ስጡ። በቃ ለምታደርጓቸው ነገር ሁሉ ቦታ መስጠት አለባችሁ። ምን እየሰራው ነው? ምን እያደረግኩ ነው? ይችላይ በጣም አሳዘነች። ምክንያቱም ምንም አታቅም፣ ስራ ስራዋን ስራዋን ነው የምትለው እና ጥንቃቄ አድርጉ። አዳዲሶች በተለይ ማለት ነው። ነባሮች አው እናውቃለን፣ እንረዳለን። አዳዲስ እንደመጣን እኛም እንደዚህ ነበርን። ለመስራት ብቻ ማለት እዛ ሀገር ቤት ሆነን እዛ አረብ ሀገር ስንመጣ መቀመጥ የለም፣ ይሄ ችግር ይደርስብናል፣ ይሄ ነገር አለ፣ ይሄ ነገር ያ ኤሚሮ ስለሆነ ራሳችን ላይ ያለው። ለዛ ነው የምንጣደፈው፣ ለአረቦች ያለንን ጉልበት ያለንን ኃይል የምናሳየው እና። ከባድ ነው በጣም ለሰው ለእኛ ለቤት ሰራተኞች ለከዳማ ቦታ የማይሰጡ አረቦች አሉ። እኔ አሁን እግዚአብሔር ይመስገን በጣም ጥሩ ሴት እየዋለችኝ እና ምን ትለኝ መሰላችሁ? አሁን እሷ በጣም ብዙ አይነት እግሯን ያማታል፣ እጇን ያማታል። እኔ በአንቺ ሰዓት ወጣት በነበርኩ ሰዓት ምንም አይነት ስራ ብሰራ አይታወቀኝም ነበረ። አሁን ይኸው የእጅን በሽተኛ ሆንኩኝ፣ እግሬን በሽተኛ ሆንኩኝ፣ ወገቤን በሽተኛ ሆንኩኝ። ስለዚህ ለሴት ልጅ በቃ ቦታ ሰጣለሁ። ምክንያቱም እኔ በአንቺ በነበርኩበት እድሜ እንዳንች ስለነበርኩኝ አሁን በሽተኛ ሆንኩኝ። ስሰሪ ቀስ ብለሽ የማትችውን አታንሽ ትለኛለኝ። እና ስለዚህ የማትችሉትን የማታደርጉትን ነገር አላደርግም፣ አልችለውም፣ በቃ ማንም የሚያስገድዳችሁ የለም። ማንም ማለት ነው። እንዴ ሀያ ሊትር ይሄ ውሃ እንትን የሚሉበት ሀያ ሊትሩን እንኳን እኮ ለማንሳት እኮ እነሱ ሴቶቹ በጣም ነው የሚፈሩት አረቦቹ ማለት ነው። እኛ ግን እንደፈለገን ምክንያቱም ስላደግንበት ልንሸከም እንችላለን። ግን የአረባት ሀገር ስራና የሀገራችን ስራ በፍጹም ይለያያል እና እህቶቼ ጥንቃቄ እንድታደርጉ ነው እኔ ለእናንተ የሆነ የሚጠቅማችሁን ነገር ይሄ በዚህ ተጠንቀቁ እንደዚህ እኮ ነው የምላችሁ እናንተ እንድትጠነቀቁ እንድትማሩበት በተለይ አዳዲሶች እንዲማሩበት ስለምፈልግ ነው እና ውድ የቻናል ቤተሰቦች ይህን ቪዲዮ የምታው ሁላችሁም ሸር ላይክ አደርጉት እና ለብዙ እህቶች ተደራሽ እንዲሆንልኝ በትህትና ጠይቃለሁ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ሁላችሁንም እወዳችኋለሁ። ባይ ባይ